አላይኩም አርህምቱላይ ወበረካቱ ውደ ረህማ ቤተሰቦች እንዴት ናችሁ? እኔ አለሁኝ አልሐምዱሊላ። ውድ ቤተሰቦች እንዴት ናችሁ? ዛሬ አንድ ነገር ላስቸግራችሁ መጥቻለሁ ማለት ነው። ዩቱቤን ላይክ፣ ሰብስክራይብ እያደረጋችሁ አበረታቶ በጣም ቀዝቅዞብኛል ማለት ነው። ከምለ በላይ በጣም ቀዝቅዘዋል፣ በጣም ማለት ነው። ሰዓቱ በጣም እየቆጠረልኝ አይደለም። እስኪ በቻላችሁ ታቅም ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቶኝ። እዚህ ጋ ደግሞ ዛሬ ዳቦ በደስታ አብኮቻለሁ። እንግዲህ ሀገራችን ያው እንደ መድኃኒት ቤት ጋዜ የለም፣ ያው በእንትን ነው ማለት ነው። በስቶብ ነው የምንሰራው። በስቶብ ምስቶብ ሲጠፋ ደግሞ በክሰል ነው። እና እኔ ለዳቦ ሳይሆን የመጣው ዛሬ ያው ላይክ ሰብስክራይብ እያደረጋችሁ ዩቱዩብ እንድታሳድጉልኝ ነው ማለት ነው እና አበረታቱኝ በቅንነት እላችኋለሁ ውዶችዬ ምንም አይከፈልበት መልካምነት ብቻ ነው የሚያስፈልገው። በመቀጠል ያው እንደነገርኳችሁ በጣም ሰዓት እንትን ብሎብኛል ማለት ነው እያነሳብኝም ነው። በቃ በቀን ቆጠረ ከተባለ አንድ ነው ማለት ነው እና አበረታቱኝ እላችኋለሁ ውዶችዬ። በቅርብ ቀን ደግሞ ኢንሻላህ ስራ ጀምሬ ታውኛላችሁ። ያው ታገር ተገባው ጀምሬ እስካሁን እንግዲህ ወደ ስድስት ወር እየሆነኝ ነው እረፍት አግኝቼ አላውቅም ማለት ነው። ከወዳ ከወዲ እያልኩኝ አላደረሰ ይሁን ሆነው አንዳንድ ቀን ብቻ ብቅ እምለው እና አበረታቱ እንደ እንደው በምን ልበላችሁ? በቃ እንደ አበረታቱ በቃ በቅንነት በአለም አለላችሁም ያኔ በቅንነት ደስ እንዳላችሁ ማለት ነው። እና ዳቦዬ ደግሞ ይሄን ይመስላል አክስቴ ቤት ለእሁድ ሁኜ አብክቼው ነው ማለት ነው። እና ይህም በቲክቶክ ፋሽን የሆነውን ዳቦ ይህን ሰሞን እየጋገር ነው። የምር በጣም ደስ ይላል ማለት ነው። ያው ከኑሮ ውድነቱ ጋር አይሄድም፣ ግን ኢትዮጵያ ዘይት ይፈጃል፣ በርበሬ ይፈጃል እና ይህንን ይመስላል። አበረታቱ፣ ላይ ላይክ አድርጉ፣ ሰብስክራይብ ደሞ ደግሞ ከነ መጨረሻው እዩልኝ በቅንነት ማለት ነው። እንሻላ ደግሞ እንደ ሰው እንግዲህ እቃ ምናምን ለመታዘዝ ነገሮችን እያመቻቸው ነው እላችኋለሁ። አበረታቱ። ሰላም አሌይኩም